አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ድና የተከበራችሁ የኢትዮ ሀገሬ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ ወደ ኢትዮ ሀገሬ ቤተሰቦች። ያው ስትገቡ ላይክ ሸር በማድረግ ግቡ፣ ሸርሸር አድርጉልኝ እና እንዴት ናችሁ? ደህና ናችሁ? አደራችሁ ዛሬ ማለት ነው በአንድ አይኔ ነው የማያችሁ። አንድ አይኔ ታሟል እና ቆይ በአንድ አይኔ በደንብ ጥረት ተታች እስከላይ ጥረት አድርጌ ነው አንድ ሰው ብትወጭ ማለት ነው እግርግራችሁ ነው የምሰብራችሁ። አቤት ጌታዬ። ቆይ ኮሜንታችሁን አነብላችኋለሁ። አጥቁኝ ትንሽ ደቂቃ። ወይ በልበላ እንጀቴ እኮ ነው እንደዚህ መለፈልፈው። ምስኪን እሺ፣ ቁርስ ይኸው አዘጋጅቼላችኋለሁ ብሉ።

አስራ ሁለት ሰው አለ። አምስት ላይክ ብቻ እናንተ ለይኩ ጉዳችሁ ነው እሺ። መተናል የኔ ምርጥ ምርጦች እንዴት ናችሁ? መጣችሁ። አሰላም አለይኩም ወራህመቱላህ ወበረካቱ ወአለይኩም ሰላም ወራህመቱላህ ወበረካቱ። መተናል። እሺ እንኳን እንደና መጣችሁ። ሰላም ቤተሰብ። ሰላም ጤና ይስጥልኝ። አብሮ ይስጥልን ነው የሚባለው አይደል? ዲ ነኝ ወንደሪዋ እንኳን ደህና መጣሽ። ሰላም እንዴት ናችሁ? ላየክ መጥተናል። ሁላችሁም ሰላም ብያለሁ ቤተሰቦች። እኛም ሰላም ብለናል። ላ ፋጡም ቱ ፋጡም ቱ ፋፊነት አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱህ። ፋፊዬ እንዴት ነሽ ውዴ? ደህና ነሽ ወይ? እንኳን ደህና መጣሽ። እሺ ሰላም ናነ ውዶች፣ ቪዲዮ ይለቀቅ እጅ ጋይስ። ቪዲዮ ይለቀቅ እንጂ ጋይስ። የምኑ ቪዲዮ ተመስገን ተለቀቀ። ክክ ምኑ ነው የተለቀቀው? ገና ነው። ይህም ቪዲዮ ፈልጋቸው ነው። ይሄ ቪዲዮ እንደዚህ ነው። አጭር ነው፣ ረዥም አይደለም። አሉ ቪዲዮ ቆይ ልካለው አሁን ሰዓት በደንብ ሰብስክራይብ ትደረግ ብዬ ነው። ግን እንዴት ናችሁ? ደህና ነን ፍሪ ደህና ነሽ አለሽ መጣን በሉ በላይክ ግቡ፣ በላይክ አዎ ግቡ፣ እስቲ በላይክ አምስት ሰው ብቻ ነው የለየከው፣ ሌሎች ሰዎች አለ ለየካችሁም፣ ጉዳችሁ ነው ጉዳችሁ። በአንድ አይኔ ነው ማየቱ ዛሬ ምን ጥር አድርጌ ማለት ነው ጅራ ጅርቱ ዊልካም በጋ ነገያ ዲፋ በአይ

ክፍት ነው። አውሪ እንጂ አንቺ። ውል ክፍ አውሪ እንጂ አንቺ እንዴ እንደ እያወራሁ እኮ ነው። አይ ሰማችሁ ምን አይ ሰማችሁ ምን ሳይለንስ አድርጋ ነው እንዴ ራሷ።

እኔ በደህና ጊዜ እናቴ አለኝ፣ ምን አገባኝ። የሌላችሁ ሰዎች አግቡ፣ እኔ አለኝ። በደህና ጊዜ አስቀምጫለሁ። ምርጥ በር መዝጊያ ነው የሚባለው አይደለ? የበር መዝጊያ ነዋ የሚባለው፣ እንደዛ ነው የሚባለው። እና ቁርሱን እየበላችሁ እሺ፣ የኔ ወዶች እኔ ገና ሳ አንቱን ሳል ለእናንተ ብዬ እንደውም ማልሆነው ነገር የለኝም። እና የምትወዱኝ ሲል ሸርሸር አድርጉልኝ ይሸርትልኝ እና ደግሞ ወጣ ገባ አትበሉ። ያው ሰዓት ፈላጊ ነኝ በጣም ያስፈልግኛለሁ ሰዓት። ወይኔ ወይኔ አሁን ይች ሁለት ሺህ እንዴት ነው የምትሞላው?

አይ አንቺን ይጠብቅሻል ዘላለም። አይ አንቺን ይጠብቅሻል ዘላለም። ለምንድን ነው የማይጠብቀኝ? ይጠብቀኛል እንጂ አለው። ክፍት ነው። እኔ አመዳም አልወድም። ጋይስ ቀብኝ። ክክ እቀባሻለሁ የኔ ውድ። እንዴ እቀባችኋለሁ። ቆይ ቀይሬ ልምጣላችሁ ወይ ሮጭ ሮጭ ደክ ባለ ሮጭ ሮጭ፣ አስራ አንድ ሰው አለ። አስራ አንዳችሁም ለይቁ። አስራ አንድ ሰው አለኝ። አስራ አንዳችሁም ለይቁ። አሁን ስምንት ቀራችሁ። ያው ቀባሁሽ። ሌላ አዲስ ሰው ማን ነው ያልቀባሁት? ከዚህ በፊት ሩቅያ የምትፈቅድ ይቻል ነበር፣ ግን የት ነሽ ሩቅያ? የት ነሽ? ያው ሁለት ሰው ነበር ያልተቀባው ቀብቻለሁ። እሺ፣ አለሁ፣ እንትን አለሁ እቺ ናት። እንደ ወደ ዲ የገባሽ አይደለችም። ሌላ ናት። እቺ አይደለችም፣ አይመስለኝም። ምን እንጃ፣ አላውቅም

እሺ ቤተሰብ ተመልሻለሁኝ አረ ላይክ የለም ሰባት ላይክ ብቻ ላይክ እሺ ቤተሰብ ተመልሻለሁኝ የእንትን መንቋቋት ጀመረ ሁላችሁም ቀይሩ እና ተመለሱ በአዲስ አካውንት እሺ እሺ ዲኒ አለው አደራ በፈጠሪ አልሚ ምን ነው አስራ ሁለት ሰው አላችሁ ሰባት ላይ ካረ ይደብራል ይደብራል። ብር ለይኩ መጀመሪያ ከመቀየራችሁ በፊት ለይኩ እሺ። ጨረቀጠ ምን ነው ይሄ ደሞ ጨረቀ። እሺ ሳዲ

አናነኝ ቀይሬ ነው እሺ አንኚ እናመሰግናለን ሁላችሁም ቀይሩ ከመቀየራችሁ በፊት ላይክ የረሳችሁ ላይክ አድርጎ እሺ ይህ የሚጮሆ ነገር ግን ይሰማችኋል እኔ የት እንደሚጮሆ እራሱ አለቅምት መንደር ነው የሚጮሆ ግን እኔ ቤት አይደለም አሁን በዚህ ሰዓት ምን አጭሆ ይህ እንደፈለገ በላይ በረከት በላይክ እናመሰግናለን። በረከት ስለመሆን ባህርቄ ላይክ አትበሉ ያነሳው አልኩ አ ላይክ አትበሉ ያነሳው ባፌ ስላልኩ ነው የሚያነሳው። አይ ዩቲዩብ ወይ ጉድ።

አሰላሙ አሌኩም መጣው አዩሽዬ አሌኩም ሰላም ወራህመቱላሂ በረካቱ። ውዴ እንዴት ነሽ? እንኳን ደህና መጣሽ መሞዬ። ምን ሆነሽ? እኔ እኮ ዛሬ እኮ በአዲስ ጠብቀሽ አለሁ ብዬ ነበር። ለምንድን ነው ያልመጣሽው? አልከፍችም ወይ? ደግሞ ይህን አሳደግ ደግሞ ዝም ብለሽ አንድግ ደሞ ከፍተች። ከዛ ካሳደቅሽ በኋላ ይስተካከላል። ሳድዬ የእኔ ጎባን እንዴት ነሽልኝ? አለሁልሽ የኔ ውድ

ቱ ምራቄና ስወጥሽ የኔ ማር ሁሉም ያልፋል። ምናልባት ለእኛ የተሻለ ነገር ይሰጠን ነው፣ ግን ተስፋ መቁረጥ አያስፈልግም። እኔ ግን ዛሬ ጠብቄሽ ነበር። አይሸ የምር ወላ የምሬ ነው የምልሽ። ዛሬ በቃ ትመጫለሽ ብዬ ጠብቄሽ ነበር ግን ለምንድን ነው ያልመጣሽው? ወይ ይሄን አሳድጊ አለያ ደግሞ ደሙ ዝም ብለሽ ከፍተሽ ሰብስክራይብ ካደረግሽ አምሳ አምሳ ካስገባሽ እስቲ እንደው እስከ ሰባ ምናምን ከገባ በኋላ ከዛ ይስተካከላል። ምንም አይሆንም፣ አለሁልሽ ለሽ ፍሬነት ጠውንቴ አንቺ ማሪ ተናዳ ነው እኮ በመናደድ እኮ ምንም የሆነ ነገር የለም። በእርግጥ ያናደዳል፣ ምክንያቱም ስንት ተለፍቶብን ነው መሆኔ ለመሆን ስንት ፊዳ እንደተበላበት እናውቀዋለን ሁላችንም። ግን ሆኖ ተናደነው ምንም የምናመጣው ለውጥ የለም። ራሳችንን አጠንክረን ወደ ተሻለ ነገር ማድረግ ነው። ለምሳሌ በህይወታችን ላይ ከባድ ነገር ደርሶብን ያንን ተቋቁመን ካላሸነፍ ነው ከዛ መንገድ መውጣት እንችላለን፣ አንችልም። ስለዚህ አሁንም ቢሆን ምናልባት ደግሞ በእኛ ላይ ከባድ ነገር መጥቶ እሱ ሊመልስልን ሊሆን ይችላል አይታወቅም። ቀጣይ ተዘጋጅ። ቀጣይ ማነሽ? ቀጣይ ማነሽ? ቀጣይ ማነሽ? ቀጣይ ማነሽ? ቀጣይ ማነሽ

እንትናት በይ ስሪ። ቀጣይ ሶፊ ተዘጋጅ። ሶፊ ነሽ፣ ሶፊ ተዘጋጅ። ራስሽን አሳምንሽ፣ አይሹዬ ለመስራት ራስሽን አሳምኝ። መቁረጥ ምንም ተስፋ የለውም። ሰላምና ወይኔ፣ ሰዓት አልቋል እኮ ያለ ሶፊ እዝና ተቆሷ ምስኪን፣ ወይኔ ወይኔ ወይኔ። እሺ ቤተሰቦች፣ ከልብ ከልብ አመሰግናለሁ ሁላችሁንም ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ብዝት ይበልልኝ። ሀገራችንን ሰላም ያድርግልን። السلام عليكم ورحمة الله وبركاته